ዛሬ እንግዲህ ጨረቃዎችን ጨምሮ በርከት ያሉ ዩቱበሮች ቪዲዮ አለቀቁም። ለምን የሚለውን የምነግራችሁ ይሆናል። በመጀመሪያ ግን የእስልምና እምነት ተከታይ የሆናችሁ ቤተሰቦቼ እንኳን አደረሳችሁ። እንግዲህ እንደምታውቁት የሀይሚዬ እናት አዲስ አበባ ከመጣች ትንሽ ከርማለች። ኤልዱ ከወለደች ጀምሮ አዲስ አበባ ነው ያለችው። ዛሬ ደግሞ ዩቲዩብ ላይ ከአብርሽ ጋር ከች ብላ ልናለች። በነገራችን ላይ ማለት ነው የሀይሚዬ እናት በጣም እድለኛ ናት። ለምን ብትሉ በእርግጥ የልጅ ልጅ ማየት አሁን አይደለም፣ ከዚ በፊትም የልጅ ልጆች አሏት እና ኤልዱ ደግሞ አዲስ ህፃን ልጅ አስታቅፋታለች። የልጅ ልጅ ሲቀጥል ደግሞ አብርሽም ዛሬ እየተናገረ ነበር፣ እኔ ዱባይ ሄጄ ካገባሁ በኋላ ቶሎ ነው ልጅ ወልጄ የማሳቅፍሽ አያት የማረግሽ እያላት ነበር። ከዛ በላይ ደግሞ የሚያስደስ ነው። የሀይሚ ልጆች አራት ልጆች ራሱ ተከታትለው ይመጣሉ። ስለዚህ ከዚህ በላይ ደስታና ከዚህ በላይ ድለኝነት ምን አለ? ቤተሰቦቼ ምንም ነገር የለምና እንግዲህ ዛሬ ብዙዎች ቪዲዮ አልሰሩም አለቀቁም። አንደኛ የራሳቸው አንዳንድ ነገሮች አሉ፣ ሁለተኛ ደግሞ በዓል ነው። እንደምታውቁት የሙስሊም እህት ወንድሞቻችን በዓል ነው ዛሬ ማለት ነውና ያንንም በማያያዝ ነው። ነገር ግን ደግሞ ሌላ ነገር ስነግራችሁ ቤተሰብ የሀይሚዬ እናት አዲስ አበባ መታለች። እንግዲህ ሩታ ሁለት ቀን ሶስት ቀን ሆኗታል መስለኛ ቪዲዮ ከሰራች እና ዛሬ ደግሞ ከአብርሽ እና ከልጇ ጋር ነው የመጣችሁ። ከሩታ ጋር አልመጣችም። እሱም ደግሞ ከሰርግ በፊት እንግዲህ አማቴን ማየት አልፈልግም ኦር ደግሞ ከአማቴ ጋር መገናኘት አስፈላጊ አይደለም ስለተባለ ማለት ነው ቤተሰቦች፣ ከሩታ ጋር ያልመጣችው ማለት ነው። ሌላው እንግዲህ ያው እነ አብርሽ ቤት አትሄድም ማለት ያው ጋሽዬ መቶ ነበር እና ብርሽ ቤት ግን እትዬ ደግሞ እናብርሽ ቤት አትሄድም። ምክንያቱም ከሰርግ በኋላ ነው ማግኘት የምፈልገው ስላለች ምሩታ ማለት ነው። ይህ ማለት ቤተሰቦች ሀይሚይም ኃላፊነት አለባ ገባችሁ። ኤልዱጋ ከዛ ደግሞ ሀይሚጋ ነው። ከዛ ደግሞ አብርሽ ማነው ሶሪ ቡራም አለ። ገባችሁ። ከዚህ በፊት ካስታወሳችሁ ማለት ነው፣ ቦታጅራ ላይ ከጋሽዬ ጋር ቡራና ጋሽዬ ውጭ ላይ ተዋውቀዋል። አብረው ምሳ በልተዋል፣ ምናምን ግብዣ። እንደዚሁም ደግሞ ሀይሚ ተራ ተሰጥቶት ነው ወደ አዲስ አበባ ይዞ የመጣው። አሁን ደግሞ ያው እትዬ የሀይሚዬ እናት አዲስ አበባ ስለመጣች ጉራ መንከባከብ ግዴታ ነው፣ እንግዳ መቀበል። ሰምታችኋል አይደል ቤተሰቦቼ? በተለይ የመጀመሪያ ጊዜ ሲሆን ማለት ነው አማት ወይንም አማት አማት ነው የሚባለው መስለኛ፣ ሁለቱም ለወንድም ለሴትም፣ እና በደንብ ነው የምትንከባከቡት። ለምን በእነሱ ተወዳጅነት ማትረፍ ስለምትፈልጉና ሰሞኑን ያው ብዙም ቪዲዮ እየሰሩ ያደለው ያልሆነው ቤተሰቦቼ፣ ጨረቃዎቹ ማለት ማለት ነው የሀይሚ እናት አዲስ አበባ ስለመጣች፣ ያው እንግዲህ ሀይሚ ከእናቷ ጋር ስታሳልፍ ቡራ ደግሞ ብቻውን ቪዲዮ መስራት አይችልም። ታውቃላችሁ፣ ማለት ሀይሚም ለብቻዋ ቪዲዮ መስራት አትፈልግም፣ ቡራም ለብቻው ደግሞ ቪዲዮ መስራት አይፈልግም። ደግሞ ለየብቻቸው ቢመጡ ራሱ አያምርም፣ አይደምቅም። ሁለቱ አንድ ላይ ሲሆን ነው የሚያደምቁት ዩቱቡን ማለት ነው እና ቡራም ይመስለኛል እንግዲህ ያው እርግጠኛ አይደለሁም ከሀይሚ ናት ጋር እንደተገናኘ ግን ደግሞ እንክብካቤ እንደሚያደርግ ኦፍኮርስ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም ሀይሚ ማለት የሀይሚ ናት ማለት የቡራ ናት ነች። ሀይሚ ማለት ቡራ ስለሆነ ማለት ነው። ከዚህ በፊት ያው ቡታጅራ ላይ ምናምን ሄዳ ሀይሚዬ ለቡራናት ናት ያደረገችውን ነገር አይታችኋል። በቡራ ናትም በጣም ተወዳጅ ሆናለች። እንዴት ነው ሴት ልጅ በቃ የላተማ የቡራ ናት ስለዚህ በጣም ነው የምወድሽ። ልክ እንደ ልጆች ያው ምራትም ብትሆን እንደ ልጅ ከተወደደች አስባችሁታል። በጣም ነው ደስ የሚለው ና ቡራም ደግሞ ያን ነገር እያደረገ የሀይሚዬን እናት እየተንከባከበ፣ ለዛ ለዛ ይመስለኛል የጠፉትኝ። ለማንም ዛሬ ቪዲዮ ያልሰሩበት ምክንያት አንደኛ የዱባይን ፕሮሰሶችን እያጨራረሱ ስለሆነ ነው። እንግዲህ ያው በዓል ተከበረ። ቀጣይ ዱባይ ላይ ሁሉም እነ ሀይሚና ቡራ፣ ሁሉም ተያይዘው ስለሚሄዱ አንደኛ ያን ነገር እያስተካከሉ ነው፣ ሁለተኛ በዓል ነው ዛሬ፣ ሶስተኛ ነገር ደግሞ የሀይሚየን እናት አዲስ አበባ ላይ ያው እያዝናኑም አንዳንድ ነገሮችን እያደረጉ ኤልዱ፣ ቤት ብቻ መቀመጥ የለባትም አዲስ አበባ ላይ በጣም ነው የሚጨንቀው። በተለይ ደግሞ በሰፊ ለምዳችሁ ማለት ቡታጅራ ላይ በሰፊ ለምዳ ልክ አዲስ አበባ መጣ፣ በተለይ ኮንዶሚኒየም ቤት ሲሆን ማለት ነው በጣም የሚከብዳችሁ የሚጨንቃችሁ። በሩ ይዘጋል፣ በቃ መኝታ ቤት፣ ሳሎን ከዛ ሽንት ቤት እንደዛ ነው ጨዋታው ኩሽና እና አፓርታማንትና ኮንዶሚኒየም ቤት ላይ በጣም ያስቸግራል። በሰፊው ለለመደ ሰው ማለት ነው እኛና። ስለዚህ ሀይሚ ቤትም ትመጣለች። ቡራ ደግሞ እንግዲህ ውጭ ላይም ቢሆን አግኝቶ መጋበዙ የማይቀር ነው። ውጭ ላይ ችግር የለም ሴት ናት እንጂ ወንድ ከአማቱ ከአማቱ ጋር ቢገናኝ እሱ እኬ ነው። እኔ እንደዛ ብዬ ነው የማስበው። ችግር ያለው አይመስለኝም። ና ቤተሰቦቼ እንክብካቤ ላይ ናቸው። ቡራ አማቱን እየተንከባከበ ምክንያቱም በእሷ መወደድ አለበትኝ በደንብ ማለት ነው። እናትና አባት እምነታቸውን ጣል አድርገው ማለት ነው ቡራ ላይ በሙሉ ልባቸው እንዲሰጡ ሀይሚን ግድ ነው። እና እንግዲህ የሀይሚ እናት በጣም እድለኛ ነሽ፣ የአብርሽ የሀይሚ እናት ማለት ነው። ምክንያቱም የሌሊጅ ልትሆን ነው። አብርሽም ቶሎ ቶሎ ዱብ ዱብ ለማድረጋቸው ቶሎ ቶሎ በርከት ያሉ ልጆች ነው ሞልደው ብሏል። ሀይሚ የአራት ትወልዳለች፣ ከአራትም በላይ ሊሆን ይችላል። እንዳየሩ ምንድ ነው እንዳየሩ ጸባይ ነው፣ እንደዛ ነው የሚባለው። ቤተሰቦች ለማንም ስለናፈቃችሁ ነው። ቅመሞቼ እንግዲህ ያው ስራ ቀለል ይላል ብዬ ተስፋ አደረጋለሁኝ። ሰላማችሁ ይብዛልኝ። ባባይ